ይህ ትንሽ የጭነት መኪና በአሜሪካ ውስጥ ትልቅ ችግር እየፈጠረ ነው። ነገር ግን እናንተ እንዳሰባችሁት አይደለም። ኬትራክን ተዋወቁ። በመጀመሪያ ለጃፓን እርሻዎች የተነደፈ አነስተኛ የጭነት መኪና ሲሆን እነዚህ ትናንሽ የጉልበት ፈረስ ያላቸው መኪኖች ለአሜሪካ መንገዶች የታሰቡ አልነበሩ። ነገር ግን ለ25 ዓመቱ የማስመጣት ህግ ምስጋና ግባውና አሁን ላይ በሁሉም ቦታ ይገኛሉ። አብዛኛው ሰው እንደ ኒሳን ጂቲአር፣ ማዝዳ ሬክስ ሰቨን ወይም ቶዮታ ቻዘር ያሉ ታዋቂ መኪኖችን ቢያስመጣም ሌሎች በጣም የተለየ ነገር እየመረጡ ይገኛል ይገኛሉ። ይህም ከጎልፍ ጋር ትንሽ የሚበልጥ የጭነት መኪና ነው። ኬትራኮች ምንም አይነት የደህንነት ባህሪያት የሌላቸው ሲሆን እንደ ጆርጂያ ያሉ ግዛቶች ሙሉ በሙሉ እስከ መከለል ደርሰዋል። ነገር ግን አሁንም ቢሆን አድናቂዎቹ ግድ አልሰጣቸውም። ሰዎች እነዚህን ትናንሽ የጭነት መኪኖችን ቱርቦ ሞተሮቻቸውን በመለወጥ ሰፊ ሰውነት ኪቶች በመጨመር እንዲሁም ጎማዎች እየቀየሩ ወደ ትናንሽ መኪኖች እየቀየሯቸው ነው እና አስገራሚ የሆነው ክፍል ለመግዛት ርካሽ፣ ለመጠገን ቀላል እንዲሁም ከእርሻ ስራ እስከ ከተማ ስራ ድረስ ማን ማንኛውንም ነገር ማድረግ የሚችሉ መሆናቸው ነው። እነዚህ የጭነት መኪኖች ትንሽ ሊሆኑ ይችላሉ፣ ነገር ግን ተጽዕኗቸው ከፍ ያለ ነው። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስጋትና ከስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።